ሰላም ለውድ ኢትዮጵያውያን፣ ሰላም ለሀገራችን። አሜን። አንድ ታማሚ ህመምተኛ ሲሆን መድኃኒት ለሚያስፈልገው ነጋሪ አስፈልገው ራሱ ያውቃል። እውነት ነው። ግን እኛ የምንናገረው ዓለም ያላወቀውን መድኃኒት እሱ ክርስቶስ ኢየሱስን። አሜን። የትም ልታገኘው ማትችለው ለእኛ ለተገለጠልን ለእናንተ እግዚአብሔርን መንግሥት ጥበብ ልታውቁ ዘንድ ፍቃድ ተሰጥቷችኋል ይላል ቃሉ። ለእኛ ለሕፃናት ለማንረበው ለተገለጠ ለዛን ውድ ለሆነው ስጦተው ክርስቶስ ክብር ይገባል። የሰማነውን ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም። ባየነውም ጊዜ እንድንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የማም ሰው ደዌንም የሚያውቅ ነው። እሱን ፊቱን እንደሚሰወርበት የተናቀ ነው። እኛም አላከበር ነው። በእውነት ደዌያችንን ተቀበለ ማችንን ተሸክመዋል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቈጠርነው። እሱ ግን ስለመተላለፋችን ቈሰለ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቍስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቾች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነትና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን አደረገ። ከባለ ጠጎችም ጋር በሞቱ ሆኖ ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ያደረገ በኋላ ዘሩም ያያል፣ ዕድሜውም ይረጥማል። የእግዚአብሔርን ፈቃድ በእጅ ይከናወናል። ከነፍሱም ድካም ብርሃን ያያል ደስ የሚለዋል። ጻድቅን ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፍላል። ነፍሱን በሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና እርሱ ግን የብዙዎችን ኃጢአት ተሸከመ ስለ አመፀኞችም አለዴለ አሜን። እዚህ ለመናገር የምፈልገው ከትንሳኤው በኋላ የሞቱት ሰዎች በመንገድ ላይ ሲረማመዱ ታይቷል ይላል መጽሐፍ ቅዱስ ላይ። የሞቱን አሻግሮ የሚያራምድ ጌታ ነው። ለክርስቶስ ይሁን።